ዘፍጥረት ምዕራፍ 41 ድፍን ሁለት ዓመት ካለፈ በኋላ ፈርዖን ህልም አለመ በህልሙም በአባይ ወንዝ ዳር ቆሞ ነበረ እነሆ መልካቸው ያማረ ስጋቸው የወፈረ ሰባት ላሞች ከወንዝ ወጥተው በወንዙ ዳር የበቀለውን ሳር ይበሉ ጀመረ ቀጥሎ መልካቸው የከፋ አጥንታቸው የወጣ ሌሎች ሰባት ላሞች ከወንዙ ወጥተው አስቀድመው ከወጡት ላሞች አጠገብ ቆሙ። እነዚህ መልካቸው የከፋና አጥንታቸው የወጣ ላሞች እነዚያን ያማሩና የወፈሩ ላሞች ሲወጧቸው አየ። ከዚያም ፈርዖን ከእንቅልፉ ነቃ። ፈርዖንም እንደገና እንቅልፍ ወስዶት ሳለ ሌላ ሕልም አየ። በህልሙም በአንድ የእህል አገዳ ላይ ፍሬያቸው የተንዠረገገና ያማረ ሰባት የእሸት ዛላዎች ሲወጡ አየ። ከዚያም የቀጨጩና በምስራቅ ነፋስ ተመተው የደረቁ ሰባት የእሸት ዛላዎች ወጡ። የቀጨጩቱ የእሸት ዛላዎች ፍሬያቸው የተንዠረገገውን ሰባቱን ያማሩ ዛላዎች ዋጧቸው። በዚህ ጊዜ ፈርዖን ከእንቅልፉ ነቃ። ነገሩ ሕልም ነበረ። በነገታውም ፈርዖን መንፈሱ ታወከበት። ስለዚህ በግብፅ አገር ያሉትን አስማተኞችን፣ ጥበበኞችን በሙሉ አስጠርቶ ሕልሞቹን ነገራቸው። ይሁን እንጂ ሕልሞቹን ሊተረጉምለት የቻለ አንድም ሰው አልተገኘም። በዚያን ጊዜ የመጠጥ አሳላፊዎች አለቃ ፈርዖንን እንዲህ አለው፣ የሠራሁት በደል ዛሬ ታወሰኝ። በአንድ ወቅት ፈርዖን እኔንና የእንጀራ ቤት አዛዡን ተቆጥቶ በዘበኞች አለቃ ግቢ አስሮን ነበረ። ሁለታችንም በአንዲት ሌሊት የተለያየ ሕልም አየን። የእያንዳንዳችን ሕልም የየራሱ ትርጉም ነበረው። በዚህ ጊዜ የዘበኞች አለቃ አገልጋይ የሆነ አንድ ዕብራዊ ወጣት ከእኛ ጋር እስር ቤት ነበረ። ሕልማችንን በነገርነው ጊዜ ፍቺውን ነገረን፣ ለእያንዳንዳችንም እንደ ሕልማችን ተረጎመልን። ነገሩም ልክ እርሱ እንደተረጎመልን ሆነ፤ እኔ ወደ ቀድሞ ሹመቴ ተመለስኩ፣ የእንጀራ ቤት አዛዡም ተሰቀለ። ፈርዖን ዮሴፍን እንዲያመጡት ትእዛዝ ሰጠ። ከእስር ቤትም በጥድፊያ ይዘውት መጡ። ጠጉሩንም ከተላጨና ልብሱን ከለወጠ በኋላ ፈርዖን ፊት ቀረበ። ፈርዖንም ዮሴፍን፣ ሕልም አይቼ ነበረ፤ ሕልሜን ሊተረጉምልኝ የቻለ አንድም ሰው አልተገኘም። አንተ ግን ሕልም ሲነገርህ የመተርጎም ችሎታ እንዳለ ሰማው አለው። ዮሴፍም ፈርዖንን፣ እኔ የመተርጎም ችሎታ የለኝም፤ ነገር ግን እግዚአብሔር ለፈርዖን የሚሻውን ትርጉም ይሰጠዋል አለው። ከዚህ በኋላ ፈርዖን ዮሴፍን እንዲህ አለው፤ በሕልሜ በአባይ ወንዝ ዳር ቆሜ ነበረ ስጋቸው የወፈረና መልካቸው ያማረ ሰባት ላሞች ከወንዝ ወጥተው በወንዙ ዳር የበቀለውን ሳር ሲበሉ አየው። ከእነርሱም በኋላ አቅመ ደካማ መልካቸው እጅግ የከፋና አጥንታቸው የወጣ ሌሎች ሰባት ላሞች ወጡ። እነዚያን የመሰሉ የሚያስከፉ መልክ ያላቸው ላሞች በግብፅ ምድር ከቶ አይቼ አላውቅም። አጥንታቸው የወጣና አስከፊ መልክ ያላቸው ላሞች መጀመሪያ የወጡትን ስጋቸው የወፈረውን ሰባቱን ላሞች ዋጧቸው። ከዋጧቸው በኋላ ያው የበፊቱ መልካቸው ስላልተለወጠ እንደ ዋጧቸው ማንም ሊያውቅ አይችልም ነበረ። ከዚያም ከእንቅልፌ ነቃው። እንደዚሁም በህልሜ በአንድ የእህል አገዳ ላይ ፍሬያቸው የፋፋና ያማሩ ሰባት እሸት ዛላዎች ወጥተዋየው። ቀጥሎም በምስራቅ ነፋስ ተመተው የቀጨጩና የደረቁ ሌሎች ሰባት ዛላዎች ወጡ። የቀጨጩት የእሸት ዛላዎች ሰባቱን ያማሩ የእሸት ዛላዎች ዋጧቸው። ይህንኑም ለአስማተኞች ነገርኩ። ነገር ግን ማንም ሊፈታው አልቻለም። ዮሴፍም ለፈርዖን እንዲህ አለው። ሁለቱም የፈርዖን ህልሞች ተመሳሳይና አንድ አይነት ናቸው። እግዚአብሔር ወደፊት የሚያደርገውን ለፈርዖን ገልጦለታል። ሰባቱ የሚያማምሩ ላሞች ሰባት ዓመታት ናቸው። ሰባቱ የሚያማምር የእሸት ዛላዎች ሰባት ዓመታት ናቸው። ህልሙም አንድና ተመሳሳይ ነው። ከእነርሱ በኋላ አጥንታቸው የወጣ አስከፊ መልክ ያላቸው ሰባት ላሞች ሰባት ዓመታት ናቸው። እንደዚሁ ፍሬ አልባ የሆኑትና በምስራቅ ነፋስ ተመተው የደረጉት ሰባት የእሸት ዛላዎች ሰባት የረሃብ ዓመታት ናቸው። አስቀድሜ ለፈርዖን እንደተናገርኩት እግዚአብሔር ወደፊት የሚያደርገውን ነገር ለፈርዖን ገልጦለታል። በመላው የግብፅ ምድር እጅግ የተትረፈረፈ ጥጋብ የሚሆንባቸው ሰባት ዓመታት ይመጣሉ። ከዚህ በኋላ ግን በተከታታይ ሰባት የራብ ዓመታት ይሆናሉ። የራቡ ዘመን አገሪቱን እጅግ ስለሚጎዳት፣ በግብፅ የነበረው ያለፈው የጥጋብ ዘመን ሁሉ ጨርሶ አይታወስም። ከጥጋቡ ዓመታት በኋላ የሚመጣው የረሃብ ዘመን እጅግ ጽኑ ከመሆኑ የተነሳ ቀደም ሲል የነበረው የጥጋብ ዘመን ፈጽሞ ይረሳል። ሕልሙ ለፈርዖን በሁለት መልክ በድጋሚ መታየቱ ነገሩ ከእግዚአብሔር ዘንድ እየተቆረጠ ስለሆነ ነው። ይህንንም እግዚአብሔር በቅርብ ጊዜ ይፈጽመዋል። እንግዲህ ፈርዖን ብልህና አስተዋይ ሰው ፈልጎ በመላው የግብፅ ምድር ላይ አሁኑን ይሹም። እንደዚሁም በሰባቱ የጥጋብ ዓመታት ከሚገኘው ምርት አንድ አምስተኛውን እንዲሰበስብ የሚያደርጉ ኃላፊዎችን ይሹም። እነሱ በሚመጡት የጥጋብ ዓመታት ከሚገኘው ምርት ሁሉ ይሰብስቡ፣ በፈርዖንም ስልጣን ስር ያከማቹ፣ ለምግብ እንዲሆኑም በየከተማው ይጠበቁ። የሚከማቸው እህል ወደፊት በግብፅ አገር ላይ ለሚመጣው የሰባት ዓመት ረሃብ መጠባበቂያ ይሁን። በዚህም ሁኔታ አገሪቱ በረሃብ አጠፋም። እቅዱንም ፈርዖንና ሹማምንቱ ሁሉ መልካም ሆነው አገኙት። ፈርዖንም የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው ማንን ልናገኝ እንችላለን ብሎ ጠየቃቸው። ፈርዖን ዮሴፍን እንዲህ አለው፣ እግዚአብሔር ይህን ሁሉ ስለገለጠልህ እንዳንተ ያለ አስተዋይና ብልህ ሰው የለም። አንተ በቤተ መንግሥቴ እየበላይ ትሆናለህ፣ ሕዝቤ ሁሉ ለሥልጣንህ ይገዛል። እኔ ከአንተ የምበልጠው በዙፋኔ ብቻ ይሆናል። ከዚያም ፈርዖን ዮሴፍን በመላይቱ የግብፅ ምድር ላይ ኃላፊ አድርጌዋለሁ አለ። ፈርዖን ባለም ሐተሙን ቀለበት ከጣቱ አውልቆ በዮሴፍ ጣት ላይ አደረገው፣ እንዲሁም ከጥሩ የተልባ አገር የተሠራ ልብስ አለበሰው። በአንገቱም የወርቅ ሐብል አጠለቀለት። በማዕረግ ከእርሱ ሁለተኛ ሰው አድርጎ በሰረገላ ላይ አስቀመጠው። ሰዎችም በፊቱ እጅ ንሱ እያሉ ይጮኹ ነበረ። በዚህ ሁኔታም በግብፅ ምድር ሁሉ ላይ ሾመው። ከዚህ በኋላ ፈርዖን ዮሴፍን፣ እኔ ፈርዖን ነኝ፣ ሆኖም በመላይቱ ግብፅ ያላንተ ትእዛዝ እጁንም ሆነ እግሩን ልውስ የሚያደርግ አይኖርም አለው። ፈርዖንም ዮሴፍን ጸፍናት ፐናሃ ብሎ ስም አወጣለት። እንዲሁም የሄልዩት ከተማ ካህን የጶጥፌራ ልጅ አስናትን አጋባው። ዮሴፍም በመላይቱ የግብፅ ምድር ተዘዋወረ። ዮሴፍ የግብፅ ንጉሥ ፈርዖንን ማገልገል ሲጀምር ዕድሜው 30 ዓመት ነበረ። ዮሴፍም ከፈርዖን ፊት ወጥቶ የግብፅ ምድርን በሙሉ ዞረ። በሰባቱ የጥጋብ ዓመታት ምድሪቱ የተትረፈረፈ ሰብል ሰጠች። በእነዚያ ሰባት የጥጋብ ዓመታት ዮሴፍ በግብፅ አገር የተገኘውን ምርት ሰብስቦ በየከተሞች አከማቸ። በእያንዳንዱ ከተማ ከየአቅራቢያው የተመረተውን እህል እንዲከማች አደረገ። ዮሴፍ ብዛቱ እንደ ባህር አሸዋ የሚሆን የእህል ሰብል አከማቸ። ሰብሉ እጅግ ከመብዛቱ የተነሳ ልኩን መስፈርና መመዝገብ አልቻለም ነበረ። ሰባቱ የራብ ዓመታት ከመምጣቱ በፊት የሄሊዮት ካህን የጶጥፌራ ልጅ አስናት ለዮሴፍ ሁለት ወንድ ልጆች ወለደችለት። ዮሴፍም እግዚአብሔር መከራይን ሁሉ የአባቴን ቤት እንደረሳ አድርጎኛል በማለት የመጀመሪያውን ልጁን ስም ምናሴ አለው። እንደዚሁም መከራ በተቀበልኩበት ምድር እግዚአብሔር ፍሬያማ አደረገኝ ሲል ሁለተኛ ልጁን ኤፍሬም አለው። በግብፅ ምድር የነበረው ሰባቱ የጥጋብ ዘመን አለፈና ዮሴፍ አስቀድሞ እንደተናገረው የሰባቱ ዓመት የረሃብ ዘመን ጀመረ። ሌሎች አገሮች ሁሉ ሲራቡ፣ በመላው የግብፅ ምድር ግን ምግብ ነበረ። ረሃቡ በመላው የግብፅ ምድር መስፋፋት ሲጀምር፣ ሕዝቡ ምግብ ይሰጠን በማለት ወደ ፈርዖን ጮኸ። ፈርዖንም ግብፃውያኑን ወደ ዮሴፍ ሂዱና ሚላችሁን አድርጎ አላቸው። ራቡ በአገሩ ላይ እየተስፋፋ ስለሄደ ዮሴፍ ጎተራዎቹን ከፍቶ እህሉ ለግብፃውያን እንዲሸጥ አደረገ። ምክንያቱም ራቡ በመላይቱ ግብፅ ጸንቶ ነበረ። ራቡ በመላው ዓለም ጸንቶ ስለነበረ የየአገሩ ሰዎች ሁሉ ከዮሴፍ ዘንድ እህል ለመሸመት ወደ ግብፅ ምድር መጡ።